ሰላሞችና የተከበራችሁ የዚት ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ርፍርፌ ይበልልኝ። እኔ ጋር ሁሉ ሰላም። እንዴት ናችሁ? መጥተናል፣ ገብተናል። እንግዲህ ድል ያለ ሰርጉን አሳየቻችሁ ነበረ። ዛሬ ደግሞ ድል ያለው ምላሻቸውን ላሳያችሁ ማለት ነው። ውለዱ፣ ክበዱ መልካም ጋብቻ ብሏቸው እንዲሁም የመስክ ፎቶዎች፣ የተለያዩ የመስክ ቪዲዮዎችና የምላሽ ፕሮግራሞችን እናሳያችኋለን አብራችሁን ቆዩ ማለት ነው። ይህን ቪዲዮ ሲጀምሩ ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በጣም እንግዲህ ብዙ ሰዎች አነጋጋሪ የሆነ ሰርግ ነው። እንግዲህ የዶክተር ወርቅነህ ገበየሁ ልጅ ማለት ነው። እንደውም የመጀመሪያ ልጃቸውም ነው እንደሚባለው፣ ከሆነ ለመጀመሪያ ጊዜ እንግዲህ አይኔን ባይን ያየው ነው አለማየው ነው የሚባለው ያው እንግዲህ አባት ደስ ይለዋል ልጅ ሲዳርለት የሚባለው ዘፈን እዚህ ጋ ነው ማለት ነውና፣ በጣም ደስ በሚል እንግዲህ ልዩ አቀራረብ በኦሮምኛ፣ በአማርኛ፣ በትግርኛ በተለያየ እንዲሁም የተለያየ አርቲስቶች እንግዲህ ብዙ አርቲስቶች መድረክ ላይ ማለት ነው ድምጻቸውን ማስገባት ስለማልፈልግ እንጂ ያው ችግር ስላለው እንጂ ብታዩት በጣም ደስ የሚል ነገር ነው። በቪዲዮ ግን ይዩት ማለት ነው። ድምጸው ይቅረባቸው። የተለያዩ ሙዚቀኞች የተገኙበት የተለያዩ አርቲስቶች የተገኙበት ምላሽ ነው ማለት ነው። በጣም ደስ በሚል በተወደደ ስጋ አሁን ኢትዮጵያ ውስጥ ይሄን የመሰለ አርዶ ማብላት ማለት ምን ይሉታል እንዳትሉ ማለት ነው። ያው ያለው ማማሩ አባቴ እንዲህ ነው እና ደስ በሚል ፕሮግራም እንግዲህ ምላሹም ያማረ እየሰመረ ምላሽ ሆኗል ማለት ነው። ውለዱ፣ ክበዱ ወል ያላችሁ መርቋቸው ማለት ነው እና እኛ እንግዲህ እስከ መቼ ድረስ ነው? ቆይ እኛ ሳናገባ እየዳርን አላለቅ ነው። አናሳዝንም እንትና አገቡ እንትና እንትን አሉ ብቻ ነው በቃ እናንተ መቼ ነው የምታገቡት የምትሉ ሰዎች ማለት ነው እንግዲህ መቼ እንደምናገባ አናቅም የኔ ቤተሰቦች እንግዲህ ወይ አግቡኝ፣ ወይ ዳሩኝ እንዲህ የሰው እየዘገብኩ እኔ ብቻ ቁሜ ቀረው እኮ አላሳዘናችሁም እንዴ እና ለማንኛውም ማለት ነው በጣም ደስ የሚል ሰርግ ነው በጣም ደስ ይላል ደስ የሚል ፕሮግራም የሚያምር ነው ማለት ነው። ያው ያለው ሰው እንግዲህ ያለው ማማሩ በሚለው ማለት ነው። በጣም ደስ የሚል ነው ማለት ነው። ያምራል እና መረቋቸው እንደዚህ ድል ባለ ሰርግ በአማረ ሰርግ ማለት ነው የሌለ ነው ማለት ነው። እና ደስ ይላል፣ እግዚአብሔር ይመስገን። ወላጆች ከምንም በላይ ወልደው አሳድገው ለክብር ሲያደርሱ ደስ ይላቸዋል። እኛ በማግባታችን የእኛ ወላጆች ደግሞ በጣም ደስተኛ ነው የሚሆኑት። የትኛውም ቤተሰብ የትኛውም ወላጆች ልጆቻቸው ሲዳሩላቸው በጣም ደስ ይላቸዋል ማለት ነው። ምክንያቱም ለዚህ ክብር መብቃት የልጅ ልጅን ማየት ካገባ በኋላ ደግሞ ውለድ ይላሉ እንዲወልድ የልጅ ልጅ ለማየት ብዙ ነገሮችን ተስፋ ያደርጋሉ ማለት ነው እና መልካም ጋብቻ የሆነላችሁ ቤተሰቦቻችሁም እንኳን ደስ አላችሁ፣ የእሷም የሱም ቤተሰቦች እንኳን ደስ አላችሁ ነው የሚባለው ማለት ነው። በጣም ደስ ይላል። እንግዲህ ብዙ ታሪኮች አላቸው። የእሷ ቤተሰብና የእሱ ቤተሰብ እንግዲህ በጣም አንድ ላይ ብዙ ታሪክ ያሳለፉ ሰዎች ናቸው። እንደ ሰማኑ ከሆነ ልጅቷና ልጁም ደግሞ በአንድ ጣራ ውስጥ መኖር ብቻ ሳይሆን በአንድ ስራ ውስጥ የመኖር እድል ያላቸው ሰዎች ናቸው። በጣም ደስ ይላል አንዳንዴ ባልና ሚስት ከአንድ ባህር ይቀዳል የሚባለው እንደዚህ ነው ማለት ነው። ሁለቱም የአንድ አይነት ሙያ ወዳጆች፣ የአንድ አይነት ስራዎች፣ ቤተሰቦቻቸውም እንግዲህ የሁለቱም ቤተሰቦች በጣም ቁርኝነት ያላቸው ናቸው ተብሎ ይነገራል ማለት ነው። ለማንኛውም የአብርሃም የሳራ የሆንላችሁ እያላችሁ መርቋቸው። አንዳንዴ ደግሞ እስኪ የሙሽራ ዘፈን ግድ ነው ያስገባላችሁ። ምን ትላላችሁ? ይሄን ይመስላል። እንግዲህ ላይክ እያረጋችሁ ሼር እያረጋችሁ ማለት ነው። ቪዲዮን አጣጥሙ ስወዳችሁ ማለት ነው። ሰምታችኋል። ምን ነው እዚህ ጋ ለምንደበቅ ለምን ደበቅ። ሻት አንችንሽ እንዴ፣ አንቺ ሰርግ ነው እንዳትሉም አደለም። ያው አስተያየት እኮ እንደምትሰጡ ስለማቅ ነው ማለት ነው። ያው እንደምትሉ ስለማቅ እኮ ነው ከወዲያው የተናገርኩት። ብዙ እንዳደክሙ ብዬ ነው። ለማንኛውም ማለት ነው ስወዳችሁ በጣም ማለት ነው። እና እኛንም እንግዲህ ለማግባት ያብቃን፣ አሜን በሉ። ለነገሩ በአሁን ሰዓት እኮ ሰው ትዳርን እየሸሸነ ያለ፣ የኑሮ ውድነት ያለ፣ መግባባት ጉዳይ የእርስ በርስ ምን ል በለው የእርስ በርስ ጦርነት እንበለው። እንዲህ እርስ በርሳችን እንግዲህ ሴቱና ወንዱ አንድ ላይ መፋጠጡ ነዋል። ሴቱ ክፉ ነው፣ ወንዱ ክፉ ነው እየተባባል፣ እንግዲህ ትዳርን እንደ ጦር እየፈራኑ ነው ያለ። ነው ትዳር ግን ክብር ነው፣ መታደል ነው ማግባት። በተለይ ደግሞ ሁለታችሁ የምትፈላለጉ ከሆነ በጣም መታደል ነው። ትዳር ከፈጣሪ የሚሰጥ ነው፣ እንደዛ ይባላል። ግን ብዙዎች ከተጋቡ በኋላ ብዙ ነገሮችን እያየን ነው፣ እየሰማን ነው። ያው ያጋጥማል ብለን ማለፍ እንጂ ሌላ ነገር ማለት የለብንም። ስለዚህ ትዳርን አትፍሩት። እንግዲህ አግቡ። ስታገቡ ግን መርጣችሁ አግቡ። መርጣችሁ ስላችሁ እኔ ገንዘብ ያለው ብር ያለው ሌላ ሌላ ነገሮች ያለው ቁሳቁስን ሳይሆን እምነት ያለው ፈጣሪን የሚወድ እናንተን የሚወድ ለእናንተ ክብር ያለው ለእናንተ ፍቅር ያለው ከምንም በላይ ትዳር እንደዛ ነው ለእኔ ማለት ነው የሚወደኝ የሚያከብረኝ እኔንም ቤተሰቦቼንም አንቺን እንጂ ቤተሰብሽን አገባ ወይ የሚል ነገርም አለ። አንዳንዶቹ ማለት ነው። ሳይሆን እናትየውን አይተ ልጅቷን አግባ ይባላል። እናትየው ክብር ካላት ልጅቷም ክብር አላት ማለት ነው። ስለዚህ እኔ ለእኔ ክብር ካለው ባሌ ቤተሰቦችን ያከብራል ግድ ነው። እኔም እሱን የምወደው የማከብረው ከሆነ የእሱ ቤተሰብ የኔ ቤተሰቦች ናቸው። እናቱ እናቴ አባቱ አባቴ አድርጌ አብረን በስምምነት መኖር። ይሄንም ደግሞ ማሳያ ብዙዎችን እያየኑ ትዳር በቤተሰብ ሲበተን በሚያሳዝን ሁኔታ ማለት ነው።